አና፣ ሃና 2185 አምጣት ተብለሻል። ነይ። አልመጣም። የሰርጉ ደስታ። አዎ፣ እስኪ ደርስ ነው እኮ ቶሎ ቶሎ ተኝቼ ልነሳ ብላ ነው። በተኛ መስሏታ። አምጣት እየተባሸኑ ሰላም ቤተሰቦችዬ እንዴት ነው? እንዴ ነው ስራ እንዴት ይዟችኋል? ሰርግ ምን ላይ መልሳችን መልሳችን ሀምሌ ምድረም መች ነው? አስራ ዘጠኝ ሚያዝያ አስራ ዘጠኝ ሚያዝያ አስራ ዘጠኝ ብላለች እ ሚያዝያ አስራ ዘጠኝ ብላለች።

የታመመ ሰው ግን አትመስልም፣ አምሮብሻል። እኔም እያልኳት ነው እኮ ይታ ሲማሙ ግን፣ ምን ይሁን፣ ምኗን ነው የታመመች እንዴ? ያሳመራል። እሺ እሺ፣ ፒ ፒ ፒ አትታመሚብን እናቴ። እኛ ስንት ነገር እየጠበቅን ሰርግ፣ ልጅ ምናምን እያልን አንቺ ምን አስበሽ ነው ትንሽ ነው ቀረል፣ ያለ ተባብሮ ነው ሰው በሻል ሰው በሻል ወይ የሚባልበት ደም አይደለም፣ ፍቅር ነው። አጠገቤ ነው ያለው። የምን ፍቅር ነው? የሩቅ ፍቅር ምን አባ የሩቅ ፍቅር ነው። ግን ትላንት ሀብ ወጣች እኮ ገባለችና ጊፍት አረገና ብድር ይሁን አላውቅም። ወደ ወንድምየው እና ሁሉ ሰላም አለን ውዴ። አረ ሀብ እስቲ አንዴ ሙሽን ይዘና፣ በናት ላይብ ላይ አለን አሁን። አለ ማነው እሱ የሚገባው ቻው እያዘጋጀ ነው እኮ ቪዲዮ ይሰራሉ መሰለኝ። ከሷ ጋር መቀነቱን ጠበቅ አርጓል። ሱመያ ወለዮ አለን አለን፣ እናመሰግናለን። ሰይፉ ሰላም እንዴት ናችሁ? ሱመያ አለን እንዴት ነሽ?

እጇ ነው ብዬ ሳሸጠው ለካሰ አጠገብ ሰሀን ውስጥ አለ አራማ ላይ ገንቶ ዩቱብ ክፈቱ። ተው እግዚአብሔርን በዚህ ሰዓት ተጠቀሙ። እናንተ ምን አስባችሁ አላያችሁም? እንዴት ተቆራርጦ የወጣ የሰርግ ቪዲዮ ራሱ እንዴት እያረጉ እያንሸራሸሩ እንዳለ ቲክቶክ እንትን ላይ ዩቱብ ላይ

አንዳሽ እየሰማሽ ነው ማለት ነው። ቴንኪ አራታው እናንተ እዚህ ጋ የና ስራም እየሰራው ነው እናንተንም እያወራው ነው። ስራሽን ስራሽን በቃ እኛን እንደ ዜና መስማት ነው። በቃሽ ድምጻችሁን ሰማለሁ፣ ከታችሁኝ እጽፋለሁ።

እግዚአብሔር ረጃዬ ነው። ሰላም አዩ አይዞን፣ የኔ ውድ እንዴት ናችሁ? ሰሊማ የሆሳና ቀበት ምትሊኪው ነገር ካለ

ፈጣሪ ማረሽ የወሰነ ቀበጥ ተሽሎታል። ዝም ብሎ ነው ችግር የለው።